በእጅ የያዙት ወርቅ እንደ መዳብ ይቆጠራል፣ ይላል የሀገሬ ሰው ሲተርት እና አብርሽ ዛሬ እንግዲህ የያዙ ንቀቁኝ ብትሉም መቼም የእውነቴን ነው። ቤተሰቦች ቅርታ አርጎልኝ ና አብርሽ እና ኤፍሬ በጣም ተዋናይ ናቸው። የእውነቴን ነው በጣም ተዋናይ ናቸው። ሩታን የመሰለችው ወርቅ ሚስት ማለት ነው። ጊዜ ስጠኝ ችግራችን እንፍታ ስትል ቆይታ ዛሬ ቤት አለመኖሯ አይደል። ሴት ልጅ ትዳር ከያዘች በኋላ ቤተሰቦች ለቤቷ ብርሃን ናት። የእውነቴን ነው ላቸው ቤቱንም ስጥላ ስትወጣ ከጨለማ ነው የምትወጣውና ዛሬ አብርሽ ላይ ያየሁት ነገር ገርሞኝ ነው። ያዙን ንቀቁኝ፣ ሩታለችበትን አቤል ካልነገርከን ብለው እንግዲህ እሱና ወንድሙ ማለት ነው፣ ኤፍሬም እንግዲህ ያው ይዘውት ነበረ አቤልን ማለት ነው። ኤፍሬም ደግሞ ሞቼ እገኛለሁ እስከ ዛሬ አንተን ብትሆን ኤፍሬምን ብትሆን ጊዜ መች ሰጣት አውርታታ ቃለ አንድ ቀንም በመዝለል አይደለም፣ አብርሽን ብትሆን ስንቀን ነው ጊዜ ስጣት አውራ ለሩት አልኩ። ዛሬ ላይ ምን ታይቷችሁ ነው በማለት እንግዲህ አቤል አልናገርም ብሎ ነበር ያው ወንድምነት ነው እና አብርሽ አሳዘነ ሁኔታ ወጣ ወረደ አጎነበሰ። ትወናውንማ በጣም ይችሉበታል። የእውነቴን ነው ግን እንደ ሩታ ያለች ወርቅ የሚሰጡት ማዳመጥ መንከባከብ አልቻለም። ቤቱን ሳያዳመጥ ቤቱን ሳይንከባከብ እዛ ቡታጀራ ያለውን ነገር ለማስጨረስ የሚሄድ እኮ ጀግና ነው አብርሽ ማለት ማለት ነው እና ዛሬ ግን እንደምንም ብሎ ያው በኤፍሬም ፊትማ አልነግርህም በማለት ኤፍሬምን በማስወጣት ኤፍሬም ማለት ብር ብሎ ነበረ መቼም አቤልንም እንደ መምታት ብሎ ነበር በዚያ አጋጣሚ ማለት ነው። ቤተሰቦች ይቅርታ አርጉልኝ ና እኔ በሩታ የተነሳ ማለት ነው የፍሬም አስጣልቶኛል። የእውነቴ እንደምላችሁ ለምን እንደሆነ ብቻ አላቅምና አብርሽ ምንድን ነው የሚባለው? የምጣዱ እያለ የእንቅቡ ተንጣጣ እንደሚባል ነገር እንደዛ ነው የሆነው ማለት ነው። እና ስራውን ስለሚያውቅ ነው። ስንት ጊዜ አብርሽ ራሱ ሩታን አውራት ይለው ነበረ። በቪዲዮም እና አውርቻታለሁ ነበር የሚለው ዛሬ ግን የፍሬም ሲናገር አውርቷት እንደማያውቅ ነው ለአብርሽ ራሱ የነገረው። አንድ ቀንም ማለት ነው እስቲ ምን ሆንሽ ሩታዬ፣ ወንድሜ ምን አጥፍቷል? ምንድን ነው ችግራችሁ? እስኪ ተነጋግራችሁ ብሎ እንኳን አንድ ቀን እንደ ወንድም ጠይቋት የማውቅ ልጅ ነው። ዛሬ ከወንድሙ ስር ስር እያለ የት ገባች የተወጣች ካልነገርከን ብሎ አቤልን የሚይዘው በዚህ አጋጣሚ ማለት ነው አብርሽዬ እንደ አቤል አስተዋይሁን የእውነቴን ነው የምልህ፣ ከወንድምህ በላይ ማለት ነው ለአንተም ሩታም እንዳትሄድ ሲያደርጋት የቆየው አቤል ነው። ሲቀጥል ደግሞ ሩታን አቤል አልሸኛትም እንዳትሄድ፣ እንደውም አንተ እንድትመጣና እንድትነጋገሩ አንታውቀክ እንደውም በቪዲዮ ማስረጃ ነው። እንድትሄድ እንደውም አስቦ ነበር። ሩታ ግን ብዙ ጊዜ ስለሰጠች ጊዜዋን ከዚህ በኋላ ማቃጠልም መፍጀትም ስላልፈለገች ወስናም ስለወጣች ነው የሄደችው። እና ዛሬ የሄደችበትን እንግዲህ ለአብርሽ ተነግሮት ነበር። ሩታ ደግነቱ ሄደች ወደ ቤተሰቦቿ ነው። ሴት ልጅ እውነት ለመናገር በተለይ ሴት ልጅ ትዳር ላይ እያለች ችግሯን ሁላ ነገሯን ማንም ሰው እንዲሰማባት አትፈልግም። የእውነት ነው የምላቸው ማንም በተለይ ቤተሰብ ትዳር ካዘች በኋላ በቃ ከፈጣሪ በታች የመጨረሻ ምንም አማራጭ ስታጣ አማራጭ የምታደርገው ቤተሰቦቿ ነው እና ሩታ እንግዲህ ሄደችው ወደ ቤተሰቦቿ እንደሆነ ለአብርሽ ነግሮታል። ለአብርሽ ግን ሄጃት አመጣት አለው እያለ ነው አብርሽ። ሄደ መምጣት መፍትሄ አይደለም። መጀመሪያ አንተ ጋር ያሉ ስህተቶችን ማረምና ማስተካከል ነው። ሚስትን የሚያስጨንቃት ያለፈ ታሪኮች እየመጡ የሚያስጨንቋትን ነገሮች ያላዳመጥካት ነገር ካለ ቦታ አልሰጣት ነገር ካለ አንተ ጋር አለውን ክፍተት አንተ ጋር አለውን ስህተት ማረምና ማስተካከል ነው መጀመሪያ ሩታን ሄደ ከማምጣት። ሩታ የትም አትሄድም፣ ምክንያቱም በሆዶ ያዘችው ያንተን ፍሬ ነው ያንተን ዘር ነው። ስለዚህ የትም አትሄድም። እሷ ቤተሰቦቿ ጋር ራሷን ታዳም ጠላ ራሷ ጊዜ ስትስጥ ትንሽ ጊዜ፣ አንተ ደግሞ ራስ ላይ ስራ የእውነት ጊዜ ያስፈልጋል አብርሽ መጀመሪያ ላይ ስህተቶችን እየፈለግ ካረም፣ ከዚያ በኋላ ሩታ ሳትወድም በግድም ትመጣለች። ምክንያቱ ምንድን ነው? ልጇ አባትም እናትም ኖሮት እንዲያደግ ስለምትፈልግ ማለት ነው። ስለዛ ሚስትናት እሷ የትም አትሄድም፣ ትመጣለች። ሴት ልጅ መቼም ከፋትም ለማትም ችግሯን ቤተሰብ እንኳን እንዲያውቅ አትፈልግም ነበር፣ ግን ከእግዚአብሔር በታች አማራጭ የምታረገው ቤተሰብን ነው። ና ቤተሰቧ ጋር በመሄዷ ያድንቀታሉ። በፊት ምኮርታው ሀቤል ከልክሏት ነው እንጂ ቤተሰቦች ወደ ቤተሰብ ጋር ለመሄድ ወስና ነበር፣ ግን ከነገ ዛሬ አብርሽ ይስተካክላል፣ ነገሮችን ያስተካክላል በማለት ነው እንደዚህ ትዳሩ ላይ አብርሽ እኮ በጣም የቀለደው የእውነት በጣም ነው የቀለደው። ደግሞ ሩታድል ሆኖ አብርሽን ከፈቀረች ጀምሮ ፈተናዎች በጣም ነው የሚፈታተኗት። የእውነቴን ነው የምላችሁ። እና በእርግጥ አንድ ቀን እነዚህ ሁሉ ነገሮች ማብቂያ ይኖራቸዋል። መቋጫ ይኖራቸው እና ወልደው ከብደው ሰላማዊ ህይወት ይኖራሉ። ያው ወጣቶች ናቸው ፈተና ያለ ነው። ሁለቱም ገና ይፈተናሉ። ግን ደግሞ ወንዱ ከፊት ሆኖ ለትዳሩ ሲጋፈጥ የሚመጣውን ነገር ሲያስተካክል ደስ ይላል። እንዴት ሴቷ እንደ ወንድ ከፊት ለምትጋፈጣለች? እኔ ካየኋት ጀምሮ አብሪሽ ስልፈሰፈስ ነው ያየሁት። ሩታ ናት ፊት ለፊት ስትጋፈጥ ያየሁት። አብሪሽን እንደዚህ ያረግን አብሪሽን እንደዚህ የኋላ ታሪክ ይዘው ሲመጡ እሷ ነው የምትጋፈጠው እና ለምን እሱ ይሸሻል? እንዴ የሚወድ የሚያከብረው ትዳር ከሆነ ትዳሩ ላይ ፊት ለፊት መጋፈጥ ያለበት እሱ ወንድየው ነው። ስለዚ ብርሽዬ፣ ሩታ የትም አትሄድብህም። ለራስ ጊዜ ስጥ፣ ስህተቶችን አረም። አደል እንደ ቤተሰቦች፣ ከዛ ሩታ መችም አሁን የቤት ወርቅ እንደሆነች ታውቀዋል። አደለ አደል፣ ሴት ልጅ ከሌለች ቤቱ ምናል እንደሚከብድ አይተዋልና። አሁን አቤል ላይ መጫው ያዜን ልቃቄ ማለት ሳይሆን አብርሽዬ፣ እንደውም ከኤፍሬም በላይ አቤል ለው ለአንተ የሚያስፈልግ አሁን ላይ ብዬ ነው። ኤፍሬም ምንም የሚያመጣው መፍትሄም የለም። እውነቴን ነው የምላችሁ ቤተሰቦች፣ አሁን አሁን ማለት ነው እንደው በፊት ይሻላል፣ አሁን አሁንማ በስማን ብሶበታል። ስለዛ አሁን እንደውም አንተ አይንን ግለጥ፣ አሁን ከጎን የሚያስፈልግ ኤፍሬም ሳይሆን አቤል ነው፣ ምንም ወንድም ያኛው ቢሆንም ማለት ነው። ስለዛ ነዚ ንቅጥ ሳይሆን ስህተቶችን እያንዳንዷን ተኝተ ራስን እያዳመጥክ ስህተቶችን ማስተካከል፣ ከዛ ሄደ ሩታ ንግሯ ላይ ወርቀ ይቅርታ አጥፍቻለሁ፣ ሚስቴ እውነትሽን ነው፣ ትዳሬን አላየውም ነበር፣ አላዳመጥኩሽም፣ ቦታ አልሰጠውሽም፣ ጊዜ አልሰጠውሽም ብላ ያው ሴት ናትና ይቅር ከዛ ወደ ቤቷ ትመለሳለች። መጀመሪያ ራስ ላይ ስህተቶችን እየፈለግ አብርሽዬ ራስን አስተካክል። እነዚህ ታሪኮችን በእናትህ አብርሽ ጥርግ አድርገች። ልጅ አትበድላት። የእውነት ምን ነው አንተን አፈቀርኩ ብላ ከቤተሰብ ከወጣሽ ጀምሮ እኮ ስቃይ በዛባት ሩታ፣ ፈተና በዛባት እውነት። ስለዛ ታሪኮችን አጽዳ በቃ። ስለዛ ለሷ በቃ አዳምጣት። ጊዜ መስጠት ማለት የሆነ ነገር ፎርሾ እንትን ብሎ አሸብርቆ ምናምን ደንሶ ማሳለፍ አይደለም። አዳምጣት ከልብ የምታስተካክለው ነገሮች ካሉ ለማስተካከል ጣር። ከፊቷ ሆነ ከኋላ ሳይሆን ነገሮችን አስተካክል ማለት ነው። ስለዛ ከዛ ሩታ ወደ ቤቷ ትመለሳለች። ቤተሰቦች ዛሬ እንግዲህ ሩታ ሄደችበትን አቤል ለግሮታል አብርሽ። እሱም ወደ ቤተሰቦቿ ነው የሄደችው። ያሴህ ልጅ ትሄዳለች። በተለይ ትዳር ከያዘች አማራጫ ቤተሰቦቿ ናቸው መሸሸጊያ፣ መደበቆች። ችግሯንም ሄዳ ባታወራቸውም ውስጧ ይዛ ሄዳ ቤተሰብ ጋር የምታርፈው እና ሩታ ያንን ነገር ነው ያደረገችው። እንደውም እሷ ዘጠኝ ወር ሙሉ ነው ያለችው። ወልጅንም መጣ ነው ያለችው። ስለዛ ነገሮችን አስተካክለ ሄደ ማምጣት ትችላለ ማለት ነው ቤተሰቦቿ ይመስላል።